ወጣት በረከት መንገሻ የሳውላ ከተማ ነዋሪ ነው። ከመቀሌ ዩኒቨርሲቲ በመካኒካል ኢንጂነሪንግ የተመረቀ ሲሆን ለሁለት ዓመት በመንግስት ስራ ተቀጥሮ ከሚሰራበት ለቆ ከጓደኞቹ ጋር የኤሌክትሪክ እቃዎችን ማምረት ስራ እንደጀመረ ይናገራል። የተቀጠርኩት አንደኛ መንግስት መስሪያ ቤት ነው። እዚህ ኢንተርፕራይዝ ጋር ስራ ነበር። ከነሱ ጋር አንዳንዴ እንትና የተሻለ ነገር ተፈልገ ያው ደሞዝ ነው የምንጠብቀው በየወሩ የተሻለ ነገር የለም ያው ደሞዝ እየተጠቀሙ እስከ ዛሬ በደሞዝ ያሉ ሰዎችን አየን ምንም ለውጥ የለም እራሴ ወተ ካልሰራ በስተቀር በደሞዝ መተዳደር በጣም ከባድ ነው አይደለም ያን አሁንም ራሱ ከባድ ነው እና ለዛ ነው ወደ የራሴ ማህበር አዳራጅ ተነጣ የአካባቢው ነዋሪዎች ከዚህ በፊት ከአዲስ አበባና ከሌሎች ከተሞች እነኝህን ምርቶች ለማምጣት የሚቸገሩበትን ሁኔታ የቀየረና በስራቸው ህብረተሰቡን ከእንግልትና ወጪ መታደግ ችለናል የሚላል። አሁን ከአንዳንድ ሰዎች እንደሰማሁት ከሆነ የኛው መጀመሪያ ከአዲስ አበባ ነው የሚያመጡት። እዚህ አካባቢ በማህበርም ሆነ በግል ሰርቶ ለአካባቢ ህብረተሰብ እንደዚህ ተጠቃሚ እንዲያደርግ የሚያደርግ ማህበርም የለም ግለሰብ አልነበረምና ከአዲስ አበባ ከወላይታ ከሻሸመነ እያመጡ ነበር የምጠቀሙት ከሆነ ከ2010 በኋላ ነው ወደዚህ ስራ ጀምሬ ነው። ህብረተሰቡን በጣም ደስተኛ ሆነ የሚጠቀመው። ያ ብቻ አይደለም፣ ሲያመጥ ራሱ መንገድ ላይ ይሰበርባቸው ነበር። መኪና ትስል አይበላሽ ነበር። ያን ደግሞ ጥገና እንኳ የሚያደርግ ሰው አልነበረ። እዚህ ከተማ ውስጥ አንድ ሰው በርትቶ ከሰራ የማይለወጥበት ሁኔታ የለም፣ የሚለው ሌላኛው ወጣት ታምራት ተክሌ በፈሳሽ ሳሙና ማምረት ስራ የተሰማራ ስራ ፈጣሪ ነው። ትላንት የነበረው የተቀጣሪነት ህሳቤ ተቀይሯል። ከራሱ ባለፈ ለሌሎች ተርፏልና፣ በጥሩ ሁኔታ ስራችንን እየሰራን ሙሉ በሙሉ ብድራችንን ጨርሰናል ማለት ነው ከፍለን እና አሁን ላይ ቅርብ ጊዜ ኦዲት በተደረገው መሰረት አሁን ያለን ካፒታል እንግዲህ ወደ 1.8 ሚሊዮን ብር እንደደረሰ ነው። እንግዲህ ከመንግስት ቢሮ መጥተው ኦዲት እንዳደረጉት መሰረት ማለት ነው ባደረጉት መሰረት እንደዛ ነው። አሁን ላይ ለ15 ሰዎች የስራ እድል ፈጥረናል እና በየቦታው እንግዲህ ምስሩ አሉ። የደሞዝ እስኬላቸውም ከ1 እስከ 5 ነው። የደሞዝ ስኬላቸውም እንግዲህ እንደ የስራቸው መጠን ያገኛሉ ማለት ነው። መጀመሪያ ስንጀምር በማይክሮን የጀመርነው ብድር ነው። ከመንግስት ብድር ወሰን የጀመርነው የሚገርምህ በ36 ሺህ ብር ነበር ነው፣ ከመንግስት ስራ ስንጀምር። ከዛ በኋላ እንደምታዩ ራሱ ሁን ወደ አምስት ዓመት ከምናምን ስራውን ከጀመርን እግዚአብሔር ይመስገን ብዙ ለውጦች አሉ። በራሳችን በግልም በራሳችን ለውጥ አምጥተናል። በማህበርም ደረጃ እነዚህ ብዙ ማሽኖች አሉ። ቢያንስ ከ150 ሺ ብር እስከ 200 ሺ ብር የሚቆጥሩ ማሽኖች አሉ። አሁን ላይ ለኛ ሌላ ደግሞ 3 ያህል ብር አካባቢ ማሽን ገዝተናል። ለቀጣይ ክሮቻችን ማለት እዛ ጋ የሆነ ክር ጽፌ ነበር አይተህ ከሆነ የጨው ማምረቻ ማሽን የአዮዲን ጨው ማለት እሱን ለመጀመር ቀጣይ ላይ ሙሉ ስራዎችን ወደ ጎን ማድረግ እሱን ለማምረትና የተለያዩ ስራዎችን ለመስራት ማሽኖችን የሚገዛ ነው። አሁን ያለንበት ደረጃ እግዚአብሔር ይመስገን በጣም ጥሩ በግለሰብም በማህበርም ደረጃ ጥሩ ነው ያለ ነው። እነኚህ ወጣቶች ለነገ የያዙት ራእይ ሰፊ ነው። ሌሎች ወጣቶች ከኛ ሊማሩ ይገባለም ይላሉ። እንግዲህ አሁን ላይ ባስኬቶ የሚባል ዞን ና ጋሞ ዞን ሰላምበር ከተማ ማምረቻ አለን። ራሱን የቻለ ልዩ ማምረቻ ማለት ነው። እና ሜሎላሃ ወረዳ ና ቡልቄ ወረዳ ደግሞ ማከፋፋያ አለን። እዚህ ሳውላ ደግሞ ሁለት ማከፋፋያ አለን ማለት ነው። እና ጎን ለጎን ደግሞ ሌሎችንም ስራዎችን ጀምረናል። እንግዲህ መንግስትም በዛ በኩል ብዙ እየደገፈን ነው። አደራጅ ቢሮም እንግዲህ በየቀኑ በየሳምንቱ መጥቶ እየጠየቀን ከራሳቸው የምጠበቀውን ነገር እያደረጉልን ነው ማለት ነው። እና መንግስት በራሱ በኩል ደግሞ የመኪና ድጋፍም እያደረገልን ነበር። የማምረቻ ቦታ ድጋፍ አደረገልን። አሁን ላይ በሚሰራው ስራ ጠንክረን ሰርተን ነገ ላይ የተሻለ ነገር ሌሎችም ከኛ እንዲማሩ፣ ምክንያቱም አሁን ከግቢ የሚወጡ ብዙ ተማሪዎች አሉ። በጣም ብዙ ተማሪዎች አሉ። መንግስት በዚህ ላይ አልቀጥሩ ያለ ነው። እና ቅጥር ከሚጠብቁ የራሳቸው በውስጣቸው ምን እንዳለ ምን አይነት ክህሎት እንዳለ ያን ነገር በትንሽኛው ስንጀምር በትንሽ ነው። በጣም ያስቅ ገንዘብ ነው። ለምሳሌ 6 ሺህ ብር ነው ወስጀ ያደረኩ ፈጣሪኮ ከእንትን ከማቆ እንትን ሼድ ምናምን ሲሰራ ምናምን ሺህ ብር ይቀራ። እና ይሄን በዛ ነው የጀመሩ ነው። እና ትንሽ ገንዘብ ሳይሆን ውስጥ ያለው ነገር ነው። ወደ ገንዘብ የሚቀየሩና ከግቢ ሲወጡ ከሚጥድር ከሚጠብቁ የራሳቸው ውስጣቸውን ያለ ነገር ወደ ውጭ አውተሰብሰሩ ቢያወጡ ጥቅማቸው ለሌሎች ወጣቶችና የማህበረሰብ ክፍሎች የሚተርፈው የስራ ሀሳብ ያላቸው እነኚ ወጣቶችን መደገፍ አስፈላጊ በመሆኑ የሰውላ ከተማ አስተዳደር እነሱን የማስተዋወቅ ሥራ እንደሚያከናውንም ተገልጿል። መጀመሪያ ያው አዳዲስ ነገር ክሬት ያደርጋሉ፣ በራሳቸው ይህን ደግሞ ማስተዋወቅ አለባቸው። ለዛ እንደ ከተማ አስተዳደር ባዛሮችን እናዘጋጃለን። ህዝብ ሁሉም ህዝብ ገብቶ እንዲያይ ምርታቸውን እንዲያይ፣ አንዳንዶቹ በዛ ባዛር ላይ መጥተው በማየት ቀጥታ ደንበኛ ሆኖ የሚገዘዋል። እዚህ ከተማ ውስጥ ሆኖ እነዚህን ኢንተርፕራይዞች የማያውቁ ብዙ ሰዎች አሉ። ስለዚህ እነኚህ ስራ ፈጣሪዎች ከማህበረሰቡ ጋር በቅርብ ርቀት የሚገናኙበት የመሸጫ ማዕከላትም ታስቧል። በቅርብ ጊዜ ደግሞ የመሸጫ ማዕከላትን ለመገንባት ከክልል ጋር ተባብረን እየጀመርን ነው። አሁን ራሳቸው ሰርተው ራሳቸው ገበያ ፈልገው ነው እየሸጡ ያለ ደንበኛ ጋር እየተጠጉ። ቀጣይ ምን ይሆናል? ቦታ ለይተናል። እዛ ጋር መስጫ ማዕከል ከተገነባ ምርታቸውን በየመስጫ ማዕከሉ እያደረጉ በይፋ እየሸጡ እያመረቱ ማምረቻው እዚህ ይሆናል። መሽጫው ደሞ ሌላ ቦታ የማዘጋጀት ስራ ውስጥ ኦልሬዲ ቦታ ለይተን ገብተናል።